ሰላምታችን በያላችሁበት ይድረሳችሁ፣ የተወደዳችሁ ተመልካቾቻችን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሚተላለፍላችሁ ዜና ቤተክርስቲያን ተጀምሯል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ ይላል። ወደ ቀዳሚ ዜናችን እናልፋለን። ቤተክርስቲያን ለሀገርና ለህዝብ የሚጠቅሙ ጉዳዮች ከመንግስት ጋር ግንኙነቷን በማጠናከር ለመስራት ዝግጁ መሆኗን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ባወጣው መግለጫ ገለጸ። ሙሉቀን ሐሰን ዝርዝር አላት። ወደ ኢትዮጵያ የገቡትን ሶስቱን ሊቃነ ጳጳሳት አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ መግለጫ አውጥቷል። በመግለጫውም መንግስት ቅድስት ቤተ ክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱን ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለንም ብለዋል። በውጭ ሀጉረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙ ብፁ አቡ የሆነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ፣ ብፁዕ አቡነ ቴዎፍሎስ ዶክተር የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀጳጳስ፣ እንዲሁም ብፁዕ አቡነ ያህቆብ የጆርጂኒያና አካባቢው ሀገረ ስብከት ሊቀጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምላተ ጉባኤን እንዲሳተፉ ቅድስት ቤተ ክርስቲያን በቅዱስ ሲኖዶስ በኩል ጥያቄ ማቅረቧ የሚታወቅ ሲሆን መንግስት ሀገራዊ ተቋማትን ለማ ማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫ የሀገራችንን ሰላም ለማጽናት የቅድስት ቤተ ክርስቲያናችን የታሪክ ገጽታን ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ በመፍቀዱ መንፈሳዊ ደስታ እንደተሰማቸው ገልጸዋል። በመሆኑም መንግስት ቅድስት ቤተ ክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን አበው ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ያሉ ሲሆን ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከርና በጋራ ለመስራት ቤተ ክርስቲያን ዝግጁ መሆኗን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማትን የትምህርት ማዕከል ማጠናከር እንደሚገባ ተገለጸ። መምህር መዝገቡ ጌታቸው በምዕራቡ ዓለም ያሉ ትላልቅ የትምህርት ተቋማት የሆኑ ዩኒቨርሲቲዎች መነሻቸው ከቤተ ክርስቲያን ገዳማት መንፈሳዊ ትምህርት ቤት ለመሆኑ በታሪክ ተጽፎ ይነበባል። በሀገራችንም ያለው የደብረ ሐይቅ አቡነ ኢየሱስ ሞዐ አንድነት ገዳም የመጀመሪያው የኢትዮጵያ ዩኒቨርሲቲ እየተባለ ይጠራ የነበረውም ከመንፈሳዊ ትምህርት በተጓዳኝ የስዕል እንጨትና ልዩ ልዩ ተግባራዊ ትምህርት ይሰጥበት ስለነበረና ሀገሪቱን በአራቱም አቅጣጫ በትምህርት ወንጌል ብዙዎችን የማድረኩ ቅዱሳን አበው የወጡበት ገዳም ስለነበረ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቁጥረ ብዙ ገዳማት ያሉ ሲሆን በውስጣቸው ያለውን የትምህርት ደረጃ ማሳደግና ማጠናከር ቤተ ክርስቲያኒቱን በብዙ መንገድ ትርፋማ ያደርጋታል ሲሉ መጋቢ የምስጢር መፍቀሬ የሰብሰጠ የአዲሳት መምህር ተናገሩ። ገዳማቶቻችን በቀደመው ሰዓት በርካታ ምሁራኖችን ያወጡ፣ እስካአሁንም ድረስ ቤተ ክርስቲያንና ሀገር እየተጠቀመችባቸው ያሉ እውቅ ሊቃውንት የወጡባቸው ናቸው። እነዚህ ገዳም ውስጥ ትምህርት በሚስፋፋበት ሰዓት ወይም ደግሞ በዚህ በገዳም ውስጥ የሚማሩ ሰዎች የመጀመሪያው ነገር ራሳቸውን የሚያውቁ ናቸው። ራሳቸውን የሚያውቁ በማንነታቸው የሚኮሩ ሁለተኛ፣ ደግሞ ተስፋ የማይቆርጡ ተስፋ ያላቸው በቀላሉ ትንሹም ትልቁም ነገር የማያሸብራቸው ሰዎች ናቸው። ሶስተኛ፣ ደግሞ ፍቅረ ቢጽ የጓደኝነትን ፍቅር ወይም ደግሞ ለሰው መኖርን የሚያውቁ ናቸው ማለት ነው። በአራተኛ ደረጃ ደግሞ ስንመለከት የቅዱሳኑን ገድል ወይም ትሩፋቱን የቅዱሳንን አኗኗር የቅዱሳንን ሕይወት የተማሩ ስለሚሆኑ በቀላሉ አለማዊነትና የዓለም ጣጣ የማይበግራቸው ሰዎች ይሆናሉ ማለት ነው። በመቀጠልም ደግሞ የእርስ በርስ መረዳዳት አንዱ ለአንዱ መኖር ገዳማዊ ህይወት ለምሳሌ ያህል አሁን የተወሰነ ጊዜ አርድቱ ይሰራሉ። ከዛን በኋላ ደግሞ ሌሎች አርድት ሲመጡ እነዛ ያርፋሉ ወደ አበው ማድረግ ይሄዳሉ። ስለዚህ አንዱ አንዱን እየረዳ አንዱ አንዱ አንዱን እየደገፈ አንዱ አንዱን ደግሞ በጸሎት ወት ይርዱኝ እያለ የሚኖርበት ቦታ ስለሆነ ይህንን እርስ በርስ መረዳዳትን ይማራሉ ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንግዲህ እንደምትታወቀው የእውቀት ማዕከል ናት። የትህትና ማዕከል ናት። የፍቅር ማዕከል ናት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ገዳማቶቿ ላይ ስራ ብትሰራ፣ ገዳማቶቿን የትምህርት ማዕከል አድርጋ ብትጠቀም ቤተ ክርስቲያኒቷ በእጅጉ አትራፊ ትሆናለች። አቋም ያላቸው እውቀት ያላቸው ይሄ ቀራቸው የማይባሉ ምእመናንን እንደዚሁም ደግሞ ካህናትን ታወጣበታለች ማለት ነው። መጋቢ ምስጢር መፍቀር የሰበሰጠ ገዳማት ጊዜም በአግባቡ ለተገቢ ስራ የሚጠቀሙ ናቸው። በገዳም የተማሩ ተማሪዎችም ለጊዜ የሚኖራቸው እይታ የተሻለ ነው ይላሉ። በገዳም የሚማሩ ሰዎች ሌላው ምንድን ነው የሚሆኑት ከተባለም ሰዓት አጠቃቀማቸው እንከኔር የለ ይሆናል ማለት ነው። አሁን በከተማው ላይ ስናይ አሁን በሰዓት ደረጃ የተዝረከረከ ነገር እናያለን። ለምሳሌ ያህል ስድስት ሰዓት ምሳ ተጠርቶ ዘጠኝ ሰዓት የሚመጣ ሰው አለ። በገዳም እንደዛ አይነት ነገር የለም። ለምሳሌ ስድስት ሰዓት ላይ ጸሎት ነው ስድስት ሰዓት ላይ ለጸሎት ነው። ዘጠኝ ሰዓት ላይ ጸሎት ነው ዘጠኝ ሰዓት ላይ ለጸሎት ነው የሚቆመው። አስራ አንድ ሰዓት ላይ ጸሎት ነው አስራ አንድ ሰዓት ከአምስት ከአስር መምጣት አይቻልም። ሰዓት አጠቃቀማቸው አሁን በገዳም ውስጥ ትምህርታቸውን የሚያደርጉ በገዳም ውስጥ ትምህርታቸውን የሚከታተሉ ሰዎች በሰዓት አጠቃቀማቸውና ይሄ ዘመናዊ አስተሳሰባቸው ያደገና የላቀ ከሰው ጋር መኖር ከእግዚአብሔር ጋር መኖር የሚችሉ የሚያውቁ ሰዎች ይሆናሉ ማለት ነው። በገዳም የሚማሩ ሰዎች ስራ እንግዲህ ገዳማውያን ላይ የስራ ባህላቸው በጣም ያደገ ነው። ምክንያቱም ራስን መቻል የሚባል ነገር በገዳም አባቶች ዘንድ ምንም ይሄ ጥያቄ ውስጥ የሚገባ አይደለም። ምክንያቱም ሰርቶ ማደርን ሰርቶ ዓለምን ማሸነፍን የገዳም አባቶች ለሌላው ማህበረሰብ ሊያለማምዱ ሊያስተምሩ ይገባል፣ ያውቃሉ፣ ይሄ ስራቸው ነውና። ስለዚህ በገዳም የተማረ ሰው ሰርቶ ማሸነፍ፣ አገር መለወጥ፣ ቤተክርስቲያንን ደግሞ ማሳደግ ይችላል፤ የስራ ባህላቸው የዳበረ ስለሆነ ማለት ነው። መጋቢ ሚስጢር መፍቀር የሰበሰጠ ደቀ መዛሙርት ትምህርታቸውም በገዳም ብቻ ሳይሆን እንደ አስተዳደጋቸው ያልኖሩበትን ቦታ ቢማሩበት ተጨማሪ እውቀትን ከማህበረሰቡ ይገበያሉ ሲሉ አክለው ተናግረዋል። ተማሪው ሌላ ደግሞ በገዳም በሚሆንበት ሰዓት የከተማ ጣጣ የለበትም፣ የሚያየው ነገር የለውም። ጧትም ማታም ሌሊትም ቀንም ልቡ ይከተታል፣ ለትምህርቱ ብቻ ይሆናል ማለት ነው። እንደው እዚህ ላይ መናገር ከፈለኩ መንፈሳዊውን ዓለም ለመዋጀት ምንድን ነው መደረግ ያለበት ከተባለ በከተማ የተወለደውን ልጅ በገዳማት መንፈሳዊ ኮሌጅ ሰርቶ ወደ ገዳም በገጠር የተወለዱትን ልጆች ደግሞ በከተማ ወዳሉት መንፈሳዊ ኮሌጆች ቢመጡ፣ ከተማ ያለው ወጣት ገዳማዊ ሕይወቱን ይለማመዳል። ገጠር ያለው ወጣት ደግሞ ከተማ ሲገባ ደግሞ ከተማ ያለውን የሕዝብ አስተዳደር ይለማመዳል። ቀጥታ ከገጠር የመጣው ከተማ ሲገባ ይህንን ነገር ያገኛል ማለት ነው። ከተማ ያደገው ደግሞ በገዳም ሲሄድ ደግሞ ገዳማዊ ህይወቱን ይማራል ማለት ነው። የሀገሩን ባህል፣ የሀገሩን ወግ፣ የሀገሩን ስርዓት ይማራል ማለት ነው እና እንዲህ አይነት ትምህርት ቤቶች በአራቱ ማዕዘን በስፋት ቢቋቋሙ ገዳማቶቻችን፣ ትምህርት ቤቶቹ ጥሩ ነው ብዬ አስባለሁ። በየረርጎሮ ደብረ ምህረት ቅዱስ ገብርኤል ካቴድራል የአገልጋዮች የውስጥ መተዳደሪያ ደንብ ለአገልጋዮች ይፋ የማድረግ መርሐ ግብር ተከናወነ። ቀሲስ መስፍን ገብረ ጻዲቅ በየረር ጎሮ ደብረ ምህረት ቅዱስ ገብርኤል ካቴድራል የአገልግሎት መተዳደሪያ ደንብ ለአገልግሎት ይፋ የማድረግ መርሐ ግብር የተከናወነ ሲሆን በፕሮግራሙ ላይ የለሚኩራ ክፍለ ከተማ ዋና ስራ አስኪያጅ መላከ ምህረት አባ ገብረ እግዚአብሔር፣ የክፍለ ከተማው የስራ ኃላፊዎች፣ የካቴድራሉ ዋና አስተዳዳሪ መላከ አርያም ኤፍሬም ጥለውን፣ የአድባራት አስተዳዳሪዎች፣ የካቴድራሉ ካህናት አገልጋዮችና የሰንበት ትምህርት ቤት ተወካዮች ተገኝተዋል። መርሃ ግብሩ በጸሎተ ወንጌል ከተከፈተ በኋላ የደብሩ ሊቃውንት ቤተክርስቲያን አባቶች ያሬዳዊ ዜማ አቅርበዋል። በመቀጠልም የደብሩ ዋና አስተዳዳሪ ከ2012 ዓ ም ጀምሮ ሲገለገሉበት የነበረውን ውስጠ ደንብ በተመለከተ ማብራሪያ የሰጡ ሲሆን፣ በዛሬው ዕለት ይህ ውስጠ ደንብ ወይም መተዳደሪያ ደንብ በመጽሐፍ መልክ ተዘጋጅቶ ለምርቃት በመድረሱ እንኳን ደስ አላችሁ ብለዋል። በተጨማሪም ውስጠ ደንቡ የአገልጋዮችን መብትና ግዴታ ያለበትና ና ፍትሐ ነገሥት እንዲሁም ሕገ ቤተ ክርስቲያንን ወይም ቃለ ዓዋዲን ዋቢ ያደረገ እንደሆነም ገልጸዋል። በመግቢያ ላይ ወሀብኮሙ ኩነኔ ጽድቅ ወሕግ ርቱዓ ወትእዛዝ ወሥርዓት ሰናየ ቅኑን ፍርድና እውነቱን ሕግ መልካሙን ሥርዓትና ትእዛዝ ሰጥሃቸው በመጽሐፈ ነህምያ ምዕራፍ 9 ቁጥር 13 ያለው ቃል ነው። ዛሬ ግንቦት ስምንት ቀን ሁለት ሺ አስራ ሰባት አም ከጠዋቱ ሶስት ሰዓት ቤረር ጎሮ ደብረ መረት ቅዱስ ገብርኤል ካቴድራል ቤተ ክርስቲያን የመሰብሰባችን ዋናው ምክንያት ከሁለት ሺ አስራ ሁለት አም ጀምሮ ስንገለገልበት የነበረውን የአገልግሎት ውስጠ ደንብ በአነስተኛ መጽሐፍ መልክ ስለተዘጋጀ በውስጥ ደንቡ እየተመራን የተሰጠውን በመንፈሳዊ አገልግሎት በቢሮና የምእመናን መስተንግዶ ከተገልጋዩ ምእመናን አድናቆትን የተቸረን በመሆኑ አሃቲ ወይንም አንዲት ለሆነችው ቤተ ክርስቲያን መልካም ተሞክሯችንን ለማካፈልና በአነስተኛ መጽሐፍ መልክ የተዘጋጀውን መርቆ አገልግሎት ላይ እንዲውል ለማድረግ ነው። በሕገ ቤተ ክርስቲያን አንቀጽ 12 የተደነገገውና ቃለ አዋዲ ለየክፍሉ የሰጠው የሥራ ድርሻ እንዳለ ሆኖ የተጻፈው የአገልግሎት የስራ መመሪያ ውስጠደንብ ሆኖ የተዘጋጀ ነው። የካቴድራሉ ሰባኬ ወንጌል የሆኑት መምህር ታሪኩ ተሾመ ውስጠ ደንቡ የተጻፈበትን ዋና ዓላማው እንዲህ በማለት አብራርተዋል። ይሄ ውስጠ ደንብ እንደ ቤተ ክርስቲያናችን ታላላቅ ሕጎች አሏት። ፍትሐ ነገሥት አለ፣ ቃለ ዓዋዲ አለ። ይሄ የተዘጋጀው ውስጠ ደንብ ደግሞ እነዚህም ትልልቅ ሕጎች የቤተ ክርስቲያን መተዳደሪያ ሕጎች የሚተረጉም የሚያብራራ ተደርጎ ነው የተዘጋጀውና እና በአሰሪው እና በሰራተኛው መካከል የመወደድ እና የመጠላላት ነገር ሳይሆን የደንብ ትስስርን ያመጣል ማለት ነው። እና ትልቁ ነገር ያየሁት የሰራተኛውና በአሰሪው መካከል መተማመንን ይፈጥራል። በስራው ይጠየቃል፣ በስራው ደግሞ ይከበራል፣ ይወደዳል። ይሄ ደንብ ግልጽ አድርጎ ያስቀመጠው ትልቁ ክፍል ይሄኛውን ሆኖ አይቸዋል። የካቴድራሉ ስብከተ ወንጌል ኃላፊ የሆኑት መጋቤ ብሉይ መክብብ ውስጥ ደንቡ የአገልጋዮችን መብት ብቻ ሳይሆን ግዴታም ጭምር የሚያብራራ እንደሆነ ገልጸዋል። አንቀጽ ሁለትን በምንመለከትበት ሰዓት ልክ አንቀጽ አንድ ላይ የሰራተኛውን መብት ያስቀመጠ እንደሆነ ሁሉ ግዴታንም አስቀምጧል ማለት ነው። መብት አለኝ የሚል ሰው ካለ በአንጻሩ ደግሞ ግዴታ አለበት ማለት ነው። መብት ያለ ግዴታ አይደለም በጣም በስፋት መታየት የሚችል ሐሳብ ቢሆን ወይም ጊዜው ቢኖር መብት አለኝ የሚል ሰው ግዴታ አለበት። ግዴታ አለበት የሚባለው ሰው ደግሞ በአንጻሩ መብት እንዳለው ሁላችንም ማወቅ ያስፈልጋል ወይም ይገባል ማለት ነው። ከዚህ አንጻር በቃለ አዋዲው አንቀጽ ስልሳ ቁጥር 2 ላይ ያለው እንዳለው ሆኖ ማንኛውም የቤተ ክርስቲያን አገልጋይ ወይም ሰራተኛ ለተመደበበት የአገልግሎት ስራ በሙሉ ኃይልና ችሎታ መስራት ይሄ የሚያበረክተው አስተዋጽኦ ግዴታው ነው ማለት ነው። እውቀት ሊሆን ይችላል ሌላም የተሰማራበት ሁኔታዎች ሊኖሩ ይችላሉ። እነዛን ነገሮች ባለው ነገር ሁሉ ጉልበቱንም እውቀቱንም ጊዜውንም ተጠቅሞ የመፈጸም ግዴታው ነው ማለት ነው በቤተ ክርስቲያን። ይህም ብቻ ሳይሆን በጣም ብዙ ነገሮች ያስፈልጉት ይሆናል። በዋናነት ግን አንዱ እሱ ነው። እያንዳንዱ ካህን የንስሐ ልጆቹን የማስተማርና በሰበካ ጉባኤ ማስመዝገብ የተወሰነውን ክፍያ በወቅቱ እንዲከፍሉ የማትጋትና የማስተባበር ኃላፊነት አለበት ማለት ነው። አንድ ካህን መብቱ ውስጥ ያለው ግዴታው ምንድን ነው ሲባል የቤተ ክርስቲያን ልጆች በስሙ በስሩ የተሰባሰቡ በአበነፍስነት የሚመራቸውን ምእመናን ወንጌልን ከማስተማር ሥጋ ወደሙ እንዲቀበሉ ከማድረግ ባሻገር ቤተ ክርስቲያን ደግሞ ከእነሱ ምን እንደምትጠብቅ ይህንን በመንገርና በማሳወቅ ማስተባበር የሚጠበቅበታል። ይህን ሌላው ኃላፊነቱ ነው ማለት ነው። የሌሎች አድባራት አስተዳዳሪዎችም ውስጠ ደንቡ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አራያ የሚሆን እንደሆነ ተናግረዋል። የለሚኩራ ክፍለ ከተማ ዋና ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ በበኩላቸው አባታዊ መልእክት ያስተላለፉ ሲሆን በህግ መመራት አስፈላጊ እንደሆነ ገልጸዋል። ነቢይ እግዚአብሔር ቅዱስ ዳዊት እንደተናገረው መዝሙር 119 ቁጥር 105 አምስት ህግህ ለእግሬ ብርሃን ማብራት ለመንገዴ ብርሃን ናት አለ። አንድ ሰው ያለ ህግ መጽደቅ ስለማይችል ነው። ለተፈጥሮ ህግ አለው። ውሃ ወደ ላይ ሽቅም መፍሰስ ስለማይችል፣ እንስሳትም ደግሞ እነዚህ የዱር አራዊቶች ቀን ቀን አይወጡም እንደምታወቀው አራዊቱ የሚወጣው በሌሊቱ ነው። ሰው ወደ ቤቱ ከቶ ሲገባ እነሱ ደግሞ ይወጣሉ። ተፈጥሮ በጣም ያስደንቃል። ለመጽደቅ ከእግዚአብሔር ጋር ለመኖር የእግዚአብሔር ሕግ ያስፈልጋል። ወደ መጥፎ ቦታ እንዳንሄድ፣ እንዳንጠላላ፣ እንዳንገፋፋ፣ በጨለማ እንዳንኖር ሕግ ያስፈልጋል ማለት ነው። በመጨረሻም በዋና ስራ አስኪያጁ ቃለ ምዕዳንና ቡራኬ የመርሐ ግብሩ ፍጻሜ ሆነዋል። የተወደዳችሁ ተመልካቾቻችን፣ ለዕለቱ ያዝነው ዜና ቤተ ክርስቲያናችን የተከታተላችሁትን ይመስል ነበር። ከሌሎች የጣቢያችን መርሐ ግብሮች ጋር ጥሩ ጊዜ አሳልፉ። በእኛ በኩል በዚሁ ቋጨን።